ይህ የጋራ ድምፃችን የሆነው አብሮነት ዲጂታል ሚዲያ ነው። ሰላም ሰላም! ውድ የፕሮግራማችን ተከታታዮች እንደምን ከረማችሁ? ባለፈው ዜና ዕወጃችን ከመጀመሪያው ቀን የቀጠለውንና በዘጋቢ ፊልም ፕሮጀክት ላይ ያተኮረውን የዙም ውይይት በቅርብ ቀን እንደምናካሄድ ቀጠሮ ይዘን መለየታችን ይታወሳል። ይሁን እንጂ በዝግጅት ክፍላችን ባልደረቦች የስራ ውጥረት ምክንያትና ሰፋ ያለ ጊዜ ወስዶ አካታች ጥልቅ ውይይት አድርጎ ስራውን የሚያሳልጥ ቡድን መምረጥ ይበልጥ አስፈላጊ ሆኖ ስለታመነበት የፊታችን ወር ሚያዝያ 12 እንደ ኤሮፓን አቆጣጠር ደግሞ ቤንቴ ዲ አብሪር መራዘሙን ከታላቅ አክብሮት ጋር ማሳወቅ እንወዳለን። በዚህ አጋጣሚ በጽሁፍ በስልክና በመልእክት ሳጥናችን ገንቢ አስተያየታችሁን ለለገሳችሁን ወንድምና እህቶቻችን ምስጋናችንን እያቀረብን ሁላችሁም በዙም ውይይት ላይ በንቃት እንድትሳተፉ ጥሪያችንን እናስተላልፋለን። በያላችሁበት ሰላማችሁ ይብዛ። የአብሮነት ዲጂታል ሚዲያ ዝግጅት ክፍል። ይህ የጋራ ድምፃችን የሆነው አብሮነት ዲጂታል ሚዲያ ነው። ሼር ሰብስክራይብ በማድረግ ቤተሰብ ይሁኑ። አብሮነት ዲጂታል ሚዲያ የሁላችንም ድምፅ